ያውት ቪዲዮ የተላከልኝ ለኔ ነው፣ ግን የቀዱኝ ደግሞ ቪዲዮን የእህቴና የእህቴ ልጅ ናቸው። እሷም ስሟ ወልቅ ይባል እናቷ ልጅቷ ደግሞ አይኔ ትባላለች። ከእናቷ ጋር አንድ ቤት የምትሰራ ሲሆን ልጇ ደግሞ በቅርብ ወደ ዱባይ ለስራ መጥታ ነበረ። እሷም ስራ አታ እኛ ጋር ትቀመጥ ነበር። እኔ ገላዬን ታጥቤ ፎጣ ጠቅልዬ ወጥቼ ያው እንደ ማንኛውም ሰው ልብሴን ስቀይር የገዛ እህቷ ጓደኛዋ አደለችም ዘመዶ አደለችም ከእናቷ ሆድ አብረው የወጡ በአንድ እናት የተወለዱ የገዛ እህቷ ጉት ሰርታታለች ማለት ነው እና አረብ ቤትም ሆናችሁ ኢጃዛ ቤትም የራሴ ናት ዘመዴ ናት ጓደኛዬ ናት ምንም አትለኝም ብላችሁ እያንዳንዳችሁ ይህንን ስህተት የሚተሰሩ ሁላ እንኳን ክፍል ውስጥ አይደለም ሽንት ቤትም ጥንቃቄ ያስፈልጋል ማለት ነው። የባካችሁ እህቶቼ ይህንን ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህቶቼ ያድርሱልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዲናችሁ ሰላም ናችሁ። እኔ ጋር ሁሉ ሰላም ነው። አላህ ስሆነው ታላ በእያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ባካችሁ እህቶቼ ይሄ ቪዲዮ ለሁሉም እህቶቼ እንዲደርስ፣ ቪዲዮን አይከፈልበትም፣ ላይክ ሼር እያደረጋችሁ አድርሱ ማለት ነው። ከኛ እኔ ከተማርኩበት እናንትም ትማራላችሁ፣ ከእናንተም ደግሞ ሌላው ይማራል በሚለው እባካችሁ እህቶች እናንተ ጋር ብቻ አታስቀምጡት ማለት ነው። ለሁሉም አድርሱልኝ። በአሁኑ ሰዓት ላይ ሰው ከፍቷል። እህቶች በየሁ ቦታ ሆናችሁ ለምሳሌ እንደኔ ለሶስት ለአራት የምትሰሩ አንድ ክፍል ውስጥ አብራችሁ የምትተኙ አንድ ሽንት ቤት የምትጠቀሙ እህቶች እባካችሁ እባካችሁ እች ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስ። ማ ነው እች ልጅ ይህ ነገር የደረሰባት ወይም ደግሞ በጓደኛ በዘመድ ወይም ደግሞ አብራት በምትሰራ ብቻ ሳይሆን በገዛ እህቷ አስቡት እንግዲህ በእናቷ አብረው የወጡ በአንድነት የተወለዱ የገዛ እህቷ ነብሯን የምትመደበቅ ሲኖርባት ነብሯን ትሸፍንልኛለች ብላ አምናት፣ ለዛውም በእህቷና በእህቷ ልጅ ምክንያት ይህ ነገር ደርሶባታል ማለት ነው። ለራሳቸው ብቻ ቀርጸው አላስቀመጡትም፣ በሚዲያ ጭምር ለጓደኛ ለዘመድ፣ ለሁሉም እሷን ለማዋረድ ያላደረገችው ነገር የለም። ይህ ነገር ደግሞ እሷ እህቷን አዋርደች ሳይሆን ለራሷን የተዋረደችው የገዛ እህቷን አዋርዳለሁ ብላ ለራሷ ተዋርዳለች ማለት ነው። ይህንን ነገር እባካችሁ እህቶቼ ጥንቃቄ አድርጉ ማለት ነው። በአሁኑ ሰዓት ላይ ከባዳ ይልቅ ጠላት ከሩቅ አይደለም ይመጣላችሁ፣ ከራሳችሁ አብራችሁ ካላችሁ ሰው ነው። ጠላት የሚመጣው ከቅርብ ዘመዴ ወይም እህቴ ጓደኛ ወይም ደግሞ እናቴ አባቴ ባላችሁት በቅርብ በራሳችሁ ባአመናችሁ ሰው ነው የምትጎዱትና፣ ጠላት ከሩቅ አይመጣም። በነገራችን ላይ ጠላትን ጠላቴ ነው ብላችሁ ትጠነቀቁታላችሁ፣ ግን የቅርብ የራሳችሁ የሆነ ሰው ግን ምንም ማድረግ አትችሉም ማለት ነው። ደግሞ እኮ እንዳትነሱ አድርጎ እንዳትነሱ እንዳትሞቱም አድርጎ የሚጎዳችሁ ሰው የራሳችሁ ያመናችሁት እምነት የሰጣችሁትና ብዙ የሆንኩላቸው ወይም ደግሞ የሆናችሁለት ሰው ነው የሚጎዳችሁ ማለት ነው። እና ባካችሁ እህቶቼ ጥንቃቄ አድርጉ ማለት ነው። ብዙ ጊዜም ተናገር ያለው ከዚህም በፊት ደግሞ እንደዚህ አይነት ነገር ዱባ ሀገር ላይ ተፈጥሮ ብዙ ጊዜ ተወርቶበታል ማለት ነው እና እህቶቼ የተጠንቀቁ ወላሂ ነው የምላችሁ። እች ልጅ ላይ የደረሰውን ነገር ልንገራችሁ። እናም አንድ ቤት ነው የሚሰሩት፣ እህቷን ወይም እህቷ ከእህቷ ጋር አብረው ነው የሚኖሩት ማለት ነው። ገብቷችኋል። ከዛ አብረው ነው ስራ ቤት ያሉት። ከዛ እህቷ ልጇን በንትን በዚያ አራት አመጣት፣ እና ካመጠቻት በኋላ ስራታ እናቷና አክስቷ ቤት አብረው ይኖሩ ጀመር ማለት ነው ገብቶችዋል። ከዛ አብረው እየኖሩ እነዚህ ስራ ይሰራሉ፣ ያች ግን ስራ የላትም። አብረው ነው ያሉት። ከዛች ደግሞ የራሴ ናቸው የእህቴና የእህቴ ልጅ ናቸው እና ምንም አያደርጉኝም ብላ አምናቸው፣ ሽንት ቤት ታውቃላችሁ ሽንት ቤት ለመልበስ ብዙ ጊዜ አይመችም ማለት ነው እና እና ሽንት ቤት ታጥባ ገላዋን ወይም ደግሞ ሻወር ወስዳ ምን አደረገች እንትን ፎጣዋን ጥምጥም አድርጋ ወታ ልብሷን እነሱ አጠገብ ነው የለበሰችው ማለት ነው ገብቷችኋል። እሷ ልብሷን ሙሉ በሙሉ አውልቃ ሳይሆን ከታች ለብሳ ከላይ ምንም አልለበሰችም። ወጣ ልብሷን እየለበሰች ባለችበት ሰዓት እናትና ልጅ ተመሳጥረው ቪዲዮ ቀርጿዋል። ታልማኖቿ እሷ የምታውቀው ነገር የለም። እናትና ልጅ እናት ወይም ደግሞ እህቷ የገዛ እህቷ ልጇን ቅረጫት በቪዲዮ ብላት ተስማምተው እቺ ምንም ሳታውቅ በአምናቸው ማለት ነው። እና ባዳ የለብኝም እና የራሴ ሰው ነው ወይም ደግሞ ጓደኛ አይደሉም እና እህቴ ናት እንደዚህ አይነት ነገር ታደርግብኛለች የሚለው ነገር ጭንቅላታችሁ ላይ አይመጣም መቼም ማለት ነው እህታችሁ አጠገብ ልብስ መቀያየርም ምናምን ስለ በእምነት ገብቷቸዋል ከዛ እሷ ልብሷን እየለበሰች ራቆቷን ሁና እህት የእህት ልጅ ወይም ደግሞ የእህቷ ልጅ ወይም ደግሞ እናትና ልጅ ተመሳጥረው ቪዲዮ ቀርጸዋት እሷ የምታውቀው ነገር የለም እሷ ሳታቅ ቪዲዮ ቀርጸዋት ለጓደኞቿ ወይም ደግሞ እሷን ለሚወዷትና እሷ ከነሱ ለምትግባባቸው ሰዎች ራቆቷን ቪዲዮ እየቀረጹ ማሰራጨት ጀመሩ ማለት ነው። እሷ የምታውቀው ነገር የለም። ስራዋን እየሰራች ነው። ከነሱ ጋር አብራ እየኖረች ነው ማለት ነው። ከዛ ቪዲዮ ደግሞ ይንችን እኮ እንደዚህ በቪዲዮ አየንሽ፣ እንዴት እንደዚህ ራቆትሽ ሆነሽ ቪዲዮ ትለቃለሽ? ብለው ሲሏት ምን አይነት ቪዲዮ መች መች ደረሳችሁ? እስኪላኩልኝ በምትለው ሰዓት በኢሞ ይላክላታል ማለት ነው። ስታየው ያክስቷ ወይም ደግሞ የእህቷ ቅርታ ተክስተዋል ኩኝ የሄቷ ልጅ እና እህቷ እና የሄቷ ልጅ ተመሳጥረው እናትና ልጅ እንደነገርኳችሁ ቪዲዮ ቀርጸዋት። ይህንን ነገር እንዳደረጉ ስታቅ መታስ በምትጠይቃቸው ሰዓት ምንድን ነው ያሏት? ምን እናርግሽ? አዎ አድርገናል፣ ምን ታመጫለሽ ነው ያሏት ማለት ነው። ከዛ እሷ ምን አደረገች? ሚዲያ ከመወቷል በጭራሽ ነው። ቲክቶክ ላይ ራሱ ተለቋል ማለት ነው። እና እኔ ግን ራቆቷን እዚ ጋ አምጥቼ ቪዲዮን ማሳየትም አልፈልግም፣ ግን ትምህርት እንድትወስዱበት ሁላችንም እንማማርበታለን በሚለው ነው እ የመጣሁት ማለት የሰው ነውር እዚ ጋ አውጥቼ ማሳየትም አይጠበቅብኝም። ግዴታ አንድ ሰው ያንን ሰው ነውሩ ከማሳየት ይልቅ እናንተ እንድትጠነቀቁበት በሚለው ነው ዛሬ ቪዲዮ ይዤላችሁ የመጣሁት ማለት ነው እና እህቶቼ ተጠንቀቁ። በአሁኑ ሰዓት ላይ የምትጎዱትም የሚበድላችሁም ችግር የሚያደርስባችሁ ወይም ደግሞ ችግር ላይ እንድትወጥቁ ሰበብ የሚሆናችሁ የቅርብ ዘመዳችሁ ነው ማለት ነው እና ተጠንቀቁ። እች ግን የገዛ ህቶ ግን እህቴ፣ ወላሂ ከምንም በላይ እኔ ህቴን አምናት አለው ከምንም በላይ ማለት ነው ሌላውን የማላማክረውን ነገር እህቴን አማክራታለሁ። ለምን ስለማምናት። ግን እህቴ ይህን ነገር ብታደርግብኝ ምን አይነት ስሜት እንደሚሰማኝ አስቡ። እንግዲህ እችሜታችን በገዛ እህቷ ይሄ ነገር ደረሰብኝና እባካችሁ ተጠንቀቁ። ይህ ቪዲዮም ከደረሳችሁ እባካችሁ አትፉልኝ። የገዛ የእህቴ ልጅና እህቴናት እንደዚህ አይነት ነገር ያደረጉብኝና እባካችሁ አግዙኝ ብላ ነው ሶሻል ሚዲያ ላይ የለቀቀችው ማለት ነው። እና እህቶቼ ተጠንቀቁ። እና እህት ይህንን ነገር በእህቷ ላይ ካደረገች ባዳው ምን ቢያደርገው መች ይደንቃል? አስባችሁታል? ባዳው ይህንን ነገር ቢያደርገው አይደንቅም። ለምን ብትሉ እኔ እህት የገዛ እህት ይህንን ነገር ያደረገችብኝ፣ ባዳውም ተነስቶ ራቆቴን ቀርጾ ቢለቅብኝ ምንም አይመስለኝም። ገብታችኋል? ስለዚህ ተጠንቀቁ እህቶቼ፣ ሰው ከፍተዋል። እና እኔ በአሁኑ ሰዓት ላይ እኔ አልሐምዱሊላሂ ረብል ዓለሚን፣ እነዚህ አሁን እኔ ከሁለት ሰራተኞች ጋር ነው አብሬ የሚሰራው። ግን አልሐምዱሊላሂ ረብል ዓለሚን ክፍላችን የተለያየ ነው። ገብቷችኋል። እኔ ከነሱ ጋር አብሬ አልተኛም። እኔ በፊትም አላምናቸውም፣ እንኳን አሁን ይቅርና በፊትም አላምናቸውም ማለት ነው እና። እኔ ከማንኛውም አገር ዜጋ አብሬ ብዙ ጊዜ ከሐበሾቹም ከሌላ ሀገር ዜጋም ከፊሊፒን ካልሰራሁት ሰው የለም። ግን አንድም ቀን ራቆቴን ወጥቼ በነሱ አጠገብ ልብሴን ቀይሬ አላቀም ማለት ነው። አንድም ቀን ያ ሰው አጠገብ ቢቀር እንትን ራቆቱን ቆሞ ቢቀያይ ራሱን የሚኜ ሰው አጠገብ ላይ ቪዲዮ ቪዲዮ አልኮኝ፣ ይቅርታ፣ ራቆቴን አልወጣም። እኔ ክፍሌ እንኳን አሁን ለምሳሌ እንደነገርኳችሁ ክፍሌ ራሴ ክፍል አለኝ። አልሐምዱሊላህ ረብ አለሚን ሽንት ቤት ለባብሽ ወጥቼ ነው ክፍሌን የምመጣው። ሲመጣው የሆነ ሰው ቢያጋጥመኝስ በሚለው አላምንም ማለት ነው። እና አይባካችሁ እንኳን ሰው አጠገብ ራቆታችሁን ሊትሆኑ፣ እንዲሁም ደግሞ ከሽንት ቤት ሳትለብሱ ወጣችሁ ሰው አጠገብ ላይ ልትለብሱ አይደለም ሽንት ቤት ራሱ ከሻወር ልትስቱ ስትገቡ ከሰው ጋር ከሀበሻም ጋር ይሁን ከሌላ አገር ዜጋም ጋር አብራችሁ የምትኖሩ ከሆነ እንትን ሽንት ቤት ቼክ አድርጉ። ካሜራ ስልካቸውን አስገብተው እናንተ ሳታቁ ዶላ ብስጥ አስቀምጦ ሊሆን ይችላል። አንዳንድ ጊዜ አንዳንድ ሽንት ቤቶች ዶላ ባለ የተለያየ አይነት እቃ የሚቀመጥበት ቦታ ላይ ሊኖር ይችላል። እና ስልክ እንዳለ ካሜራ እንዳለ ቼክ አድርጉ። ማን ነው ከዛ በኋላ ነው ራቆታችሁን ሆናችሁ ልብስ እንትን ገላችሁን መታጠብ ያለባችሁና እባካችሁ ተጠንቀቁ፣ እህቶች በአሁኑ ሰዓት ላይ ሰው ከፍቷል እና ይህንን ለማለት ነው ዛሬ ይህንን ቪዲዮ ይዤላችሁ የመጣሁት። እናም ተጠንቀቁ፣ ራሳችሁን ጠብቁ። ከምጠብቁ አንድ አላህ ነው። ከአላህ በታች ደግሞ ጥንቃቄ ማድረግ አለብን ብዬ አስባለሁ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።